ቶሎ ቶሎ ብላችሁ ይዘዙ ይላችኋለሁ። አሁን ምን ሄደው ወደ አለም ጤና ነው። ምን ሄደው ዓለም ጤና ሄደን እንደተለመደው ልዩ የረመዳን ሰርፕራይዝ ቤቱ ፎር ጊዜን አንጥፎ ምናምን ከእናቶች ምርቃት ወስተን ምናምን እንመጣለን። እስከ መጨረሻ ከእኛ ጋር ሆኑ እና የሰራኑን ድራማ ያያችሁ፣ ያበረታታችሁ ከልብ እናመሰግናለን። ከአሁን በኋላ ደግሞ ስለምንቀጥል በአዳዲስ ቪዲዮ ስለሚመጣ ቻናሉን ላይክ ሼር በማድረግ ከጎናችን እንድትሆኑ በአክብሮት ላሳውቃችሁ ወዳለሁ። በአዳዲስ ቪዲዮ እየመጣን እንገኛለን ይላችኋለሁ። ያው አበራታቱን። ለልጆቹም ደግሞ የስራ እድል እየፈጠነው እንገኛለን። ስለዚህ ላይክ ሼር እያደረጋችሁ ከጎናችን ስራ

አሁን ጉዞ ወደ ሱቅ ሱቃችን ሄደ። የሚያስፈልጉትን ጫን ጫን አርግተን ማለት ያለም ጤና የለ እና እቃ የምንፈልገውን እንጭናለን። መተናል ምንጣፎች በየከለሩ መጥቷል። ሶስት በአራት ማለት ነው ሶስት በአራት እኛ ሱቅ የኛ ቤት የተነጠፈውን አይታችሁ ከሆነ በነሱ ዘር በየከለሩ መጥቷል። እንዳይመልጣችሁ ሲያምር በቀይም በፈለጋችሁት ካለር ይሄ ሁሉ ምንጣፍ ነው። ያች ይሄ ሁሉ ምንጣፍ ነው። በፈለጋችሁት ካለር ማዘዝ ትችላላችሁ። ለረመዳን ልዩ ዲስካውንት አርግተናል። እንዳይ መልጣችሁ ይሄን ቡኒ ነው፣ በቀይ አለ። የአሁኑ ሸራ ውስጥ ያለው በየ ካለሩ አለ። ይሄ በቀይ ዛሬ ቀይ በቀይ ነው የምንስተው፣ ይህንን ነው የምንስተው ሶስት በአራት ማለት ነው። የሚፈልጉትን ማዘዝ ትችላላችሁ። ላችሁ ያለው ቤተሰብ ለረመዳን ቶሎ ቶሎ ብላችሁ ይዘዙ። አካባቢ ማስናም አዘዤ ያን ክኔት እና ወሎ ክኔ ደግሞ ቪዲዮ ላይ ከሼር አስዬ አሁን መጥለቂያ ቀይ ቀይ በቀይ ነው የምንወስደው። መጥለቂያዎች አሉ። በየከለር አሉ። በሚትፈልጉ ከለር አለ። ቀይ በቀይ

መንገዱ ግን ትንሽ እዚህ ጋር ጉድጓድ ምናምን ነገር አለ። እዚህ ባጃጆችን አቁመን ተሸክሞ ማሳለፍ ነው። ሌላ አማራጭ የለ። ማፊ ሌላ አማራጭ፣ ምን ይደረጋል? መንገዶች ይገርማሉ። ቁኑ ወይም ሶሚያንግ

አሁን ደግሞ ማለት ነው አለም ጤና አንጥፈን ጨርሰን ሁለተኛ ጉዞ ወደ አቦክቾ ጀመርን ማለት ነው። ትዛዝ ነበረኝ አቦክቾም ስለሚጨንቀኝ፣ የሰው ሀቅ እኔ ጋ ካለ የሰው ትዛዝ ካለብኝ ይጨንቀኛል። ከላይ ለመጭረስ ነው ትግስት እንት የሚሯሯጠው ማለት ነው። ጭንቀቴ ከመ ለመጭረስ ነው በቃ ትዛዜን ገለልተኛ ለመሆን አድርሼ ስለዚህ ከአለም ጤና ቀጥሎ ወደ አቦክቾ ጀመር ክቾ ጉዞ እያደረግን እንገኛለን።

ኡለት ሀስተንንት ኦንት ጥቤ ካርድ ሰጅ ቆርቆሮ እጃረንቶ መኝታ ሳሎነ ዋሊት ዋጋ ምርጥ ቦታ አለ። በማይታመን ዋጋ፣ በማይታመን ዋጋ በእጅ ይገኛል። ለመግዛት ያሰባችሁ በትንሽ ብር ማለት ነው ዋጋ ማለት ነው። በጣም በትንሽ ብር አምስት መቶ ሺህ ብር ብቻ በቃ። ትክክለኛ ገዢ ሆኖ ለመጣት ትንሽ ድርድር አለው። ገና መኖሪያ ቤቱን ማለት ይቻላል። መንገድ ጫፍ ነው ትልቁ

ቤት አለው። ቤት ከፈለጋችሁ በቃ ማንም የሚጨቀጭቃችሁ መዘጋጃ ምናምን የለም። ቤት ስለተሰራለት በዛችሁ መኖር ይቻላል። መኝታኛ፣ ሳሎን ምርጥዬ ቤት ነው። በር አለው። በር ገብቶለታል፣ ዋሊክ ገብቶለታል። በቃ ቀለም ምናምን አስቀብታችሁ አስቀብታችሁ ጽዳት አድርጋችሁ ያሳድሳችሁ መግባት ነው እላችኋለሁ። እነ እራሴን እግረ መንገዴን ሊንገራችሁ ብዬ ነው። ያው ታቁኛላችሁ። እኔ እግረ መንገዴን ነው ማስታወቂያም ስራው እግረ መንገዴን ነው። ወደ አቦክቾ እያትኩ ነው። እስከ መጨረሻ ከኔ ጋር ሁኑ። ለቸር